መነኮሳትን በተደጋጋሚ የማጥቃትና የመግደል አላማ ግልጽ ባይሆንም በርካታ ግምቶች ሊኖሩ ይችላሉ። የመሬት ወረራና የኢኮኖሚ ጥቅም፤ ዝቋላ ገዳም የሚገኝበት አካባቢ ለልማት ምቹ በመሆኑ ገዳሙን ከማስለቀቅ ወይም ከመንፈሳዊ ይዘቱ በማራቅ ለሌላ ዓላማ ለምሳሌ ሪዞርት፣ መዝናኛ ስፍራ፣ የንግድ ማዕከል ለመዋል የሚፈልጉ አካላት ሊኖሩ ይችላሉ። በዚህ መንገድ መንኩሳቱን በማስፈራራት ወይም በማስወገድ የመሬቱን ቁጥጥር ለመያዝ መሞከር አንዱ አላማ ሊሆን ይችላል። በሌላ በኩል የሃይማኖትና የባህል ማንነትን ማጥፋት፣ ገዳማት የሃይማኖትና የባህል ማንነት መጠበቂያ ስፍራዎች ናቸው። በነዚህ ላይ የሚፈጸሙ ጥቃቶች የህዝቡን መንፈሳዊ መሰረት ለማናጋትና የረጅም ጊዜ ታሪክ ያላቸውን ገዳማት ለማጥፋት ያለመ ሊሆን ይችላል። የአካባቢውን ሰላም ማደፍረስ፣ በገዳሙ ላይ የሚደርሱ ጥቃቶች በአካባቢው ህዝብ ውስጥ ፍርሃትንና አለመረጋጋትን በመፍጠር ማህበራዊ ትስስርን ለማፍረስ እና በሰዎች መካከል ጥላቻን ለመዝራት ያለመ ሊሆን ይችላል። የፖለቲካ ትርፍ፣ አንዳንድ ጊዜ ደግሞ እንደዚህ አይነት ጥቃቶች የተወሰኑ የፖለቲካ ቡድኖች የራሳቸውን ዓላማ ለማሳካት ወይም ህዝብን ለማደናገር የሚጠቀሙበት ዘዴ ሊሆን ይችላል። መነኮሳትን ቀስ በቀስ ማጽዳት ለምን አስፈለገ? መነኮሳትን በድንገት ከማስወገድ ይልቅ ቀስ በቀስ ማጥቃት ወይም ማስፈራራት የሚከተሉት ምክንያቶች ሊኖሩት ይችላሉ። የህዝብ ተቃውሞን መቀነስ፣ በድንገት የሚፈጸም የጅምላ ግድያ ወይም ማፈናቀል ከፍተኛ የህዝብ ተቃውሞና ዓለም አቀፍ ትኩረት ሊያስከትል ይችላል። ቀስ በቀስ የሚደረጉ ጥቃቶች ግን ትኩረትን በመቀነስ የህዝቡን ምላሽ የመቀነስ እድል አላቸው። ወንጀሉን ለመደበቅ ቀስ በቀስ የሚደረጉ ጥቃቶች ከተለያዩ አደጋዎች ወይም ግጭቶች ጋር የተያያዙ እንዲመስሉ በማድረግ ትክክለኛውን የወንጀል ዓላማ ለመደበቅ ይረዳል። የገዳሙን ህይወት ማወክ መነኮሳትን ያለማቋረጥ በማስፈራራትና ጥቃት በመፈጸም የገዳሙን ሰላማዊ ኑሮ በማወክና እና መነኮሳት ገዳሙን ጥለው እንዲወጡ በማስገደድ ገዳሙ እንዲፈርስ ማድረግ አንዱም ስልት ሊሆን ይችላል። የዝቋላ ገዳም መናንያን ሞት ማቆሚያ ያጣ ሰማዕትነት። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ዛሬ ልባችን ባሐዘን ይቆስላል። ነፍሳችንም በታላቅ ብርታትና ተስፋ ተሞልታለች። የኢትዮጵያ ገዳማዊ ህይወት ምሰሶ የመናንያን አባት የብዙዎችም የንስሐና የሰላም ምንጭ የሆነው የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ቅዱሳን አባቶቻችን በሰማዕትነት ማረፋቸውም የጥልቅ ሐዘን ምክንያት ነው። ለሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለው የሐዋርያው ቅዱስ ጳውሎስ ቃል የሕይወታቸው መዝሙር፣ የፍጻሜያቸው ማህተም ሆነ። የአበው የገዳም ህይወት አላማ፣ አበው ወደ ገዳም የሚሄዱት ዓለምን ንቀው ምኞትን ገድለው ነፍሳቸውን ለእግዚአብሔር አሳልፎ ለመስጠት ነው። በገዳም የሚኖሩት ምድራዊ ክብርና ሀብትን ፍለጋ አይደለም። ጤዛ ለሰው ድንጋይ ተንተርሶ የሚኖሩት ስጋቸውን በመንፈሳዊ ተጋድሎ አስገዝተው ለመላው ዓለም ለሀገራቸውና ለወገኖቻቸው ለመጸለይ ነው። በጸሎታቸው ህብረት ምድራውያኑን ዓለም ከመለኮታዊው ዓለም ጋር የሚያገናኙ ድልድዮች ናቸው። የእነዚህ ቅዱሳን አባቶች ሕይወት በብሉይ ኪዳን የኤልያስንና የዮሐንስ መጥምቁን ሕይወት የሚያስታውስ ነው። በረሃ እንደ ተመረጠ ስፍራ ሁሉ ገዳማትም የእግዚአብሔርን ድምፅ ለመስማት ከዓለም ርቆ ለመኖር የተመረጡ ቅዱስ ስፍራዎች ናቸው። የዝቋላ ገዳም ሰማዕታት ሞት መቆሚያ ያጣ ሐዘን። የዝቋላ ገዳም በመናንያን አባቶቻችን ላይ የተፈጸመው ግፍ ማቆሚያ የሌለው የአበው ሞት ነው። ገና ከሁለት ዓመት በፊት የአራቱ መነኮሳት መገደል የደረሰበት ቁስል ሳይሻር፣ አሁን ደግሞ ከገዳም ራቅ ብለው ቆሎ ቆርጥመው የሚኖሩትን ሁለት አባቶች መገደላቸው የተሰማ ሲሆን የሦስተኛው አባት ሁኔታም አልተረጋገጠም። ገዳማውያኑ አስክሬናቸውን ለማንሳትና በገዳሙ በተዘጋጀው የሰማዕታት ማረፊያ ለማኖር ከሚመለከታቸው የሕግ አካላት ጋር ርብርብ እያደረጉ መሆኑን ገዳማውያኑም ተናግረዋል። ይህ ድርጊት በገዳማዊ ሕይወት ላይ የተቃጣ ጥቃት ብቻ ሳይሆን በእግዚአብሔር መቅደስ ላይ በሰላም ላይ እና በሰው ልጅ ክብር ላይ የተፈጸመ ወንጀል ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የበርካታ ሰማዕታት ደም የተከፈለባት ቤተ ክርስቲያን እንደመሆኗ የዝቋላ ገዳም አባቶቻችን የመጨረሻዎቹ ሰማዕታት አይሆኑም። ደማቸው ለቤተ ክርስቲያን መሰረት ሲሆን ለአዲስ ትውልድ የእምነትና የጽናት ችቦም ይሆናል። ይህ የቀጣዮቹ ሰማዕታት መካነ መቃብር ነው። መጋቢት አምስት በዓልን ለማክበር ወደ ዝቋላ ገዳም በሄድንበት ወቅት ሶስት የተዘጋጁ መቃብሮችን ማየታችን የአሁኑን ክስተት በትንቢት ያሳየን ይመስላል። ብፁዕ አባታችን አቡነ ጎርጎሪዎስ ይህ የቀጣዮቹ ሰማዕታት መካነ መቃብር ነው ሲሉ በአየር ላይ የነበረው የመንፈስ ጭንቀት ወደ ልባችን ሰልጎ ገባ። በዚያን ጊዜ አይባልም ጻድቁ በቃቹ ይበሉን በማለት ተቃወምን። ሆኖም የጻድቃን ትንቢት በእግዚአብሔር ፈቃድ የጸና ነው። አሁን ደግሞ እነዚህ መቃብሮች የአበው ሰማዕታት ማረፊያ ሆነው የሰማዕትነት መንገድ እንደቀጠለ ያሳያሉ። ይህ ቃል የመንፈሳዊ ትግላችን ቀጣይነት ምልክት ነው። የክርስቲያኖች ስደትና ሰማዕትነት ከዘመናት ሁሉ የከበረ ነው። ጌታችን ኢየሱስ ክርስቶስ ዓለም ብትጠላችሁ፣ እኔን ከእናንተ በፊት እንደጠላችኝ እወቁ ብሎ ተናግሯል። የሐዋርያት ሥራ መጽሐፍ የሰማዕቱ ቅዱስ እስጢፋኖስን ጨምሮ የሐዋርያትንና የሌሎች ክርስቲያኖችን ስደትና ሞትም ይተርካል። እነዚህ አባቶችም የዚህ የሰማዕታት ሰንሰለት ቀጣይ አካል ሆነዋል። ሞታቸው የፍጻሜ ሳይሆን ለሰማያዊት ሀገር መግቢያ፣ ለዘላለማዊ ክብር መድረስ ነው። የሰማዕታት ሕይወት ጽናትና ተስፋ። የሰማዕታት ሕይወት የምድርን ክብር ትተው የሰማይን ክብር በመሻት የተደረገ ተጋድሎ ነው። የመጽሐፍ ቅዱስ ምስክርነት እንደሚያሳየው እምነት የሌለበት እግዚአብሔር እንደስ ማሰኝት አይቻልም። እነዚህ አባቶችም በእምነት የጸኑ በፍቅር የበረቱ በሰማዕትነትም ያሸነፉ ናቸው። በዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካለሞቶች ብቻዋን ትኖራለች፤ ሞቶች ግን ብዙ ፍሬ ታፈራለች። አባቶቻችን ደም ለቤተ ክርስቲያን እድገትና ፍሬያማነት መሰረት ነው። በራይ ምዕራፍ 7 ቁጥር 14 ላይ እነዚህ ታላቁን መከር አልፈው የመጡ ናቸው። ልብሳቸውንም በየበጉን ደም አጥበው አነጡት። ሰማዕታትም በክርስቶስ ደም ታጥበው በሰማይ ክብር ይቀበላሉ። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ ሃይማኖቴንም ጠብቅ ያለው ወደፊት የጽድቅ አክሊት ተዘጋጅቶልኛል፣ ጻድቅና ፈራጅ የሆነው ጌታ በዚያ ቀን ይሰጠኛል። የአባቶቻችን ህይወት የዚህ ቃል ተምሳሌት ነው። የቅዱስ ጊዮርጊስ ጽናት የበርካታ ስቃዮች ሰለባ ቢሆንም በእምነቱ ሳይናወጥ ሞትን ተቀብሏል። የቅዱስ እስጢፋኖስ የቅርባይነት በድንጋይ ተወግሮ ሲገደል እንኳን ገዳዮቹን ይቅርበልልኝ በማለት ጸልዋል። እነዚህ የዝቋል አባቶችም የእነዚህ ቅዱሳን ፈለግ ተከታዮች ናቸው። አቡነ ገብረ መንፈስ ቅዱስ ጽናት። አባታችን አቡነ ገብረ መንፈስ ቅዱስ ራሳቸውን ለገድል አሳልፈው የሰጡ በበረሃ የመናኝነትን ህይወት የኖሩ በብዙ ፈተናዎች ያለፉ ጻድቅ ናቸው። የሳቸው ጽናትና ተጋድሎ ለዝቋላ መናንያን አባቶች የህይወት ምሳሌ ነው። የአሁኖቹ ሰማዕታትም የአባታቸው አቡነ ገብረ መንፈስ ቅዱስ መንፈሳዊ ልጆች በመሆናቸው የእሳቸውን ጽናትና የመከራ ተቀባይነትም ወርሰዋል። መጽናናትና ተስፋ በዚህ ሀዘን ውስጥ መጽናናት የምናገኘው በእግዚአብሔር ቃል ኪዳን ነው። ከእንግዲህ ወዲያ ሞት አይኖርም፣ ሐዘንም ልቅሶም ስቃይም ከእንግዲህ ወዲህ አይሆንም፣ የቀደመው አልፏልና። ለወገኖቻችን እንጸልይ። የጻድቃን አባቶቻችን በረከት አይለይን። አሜን።